በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። ወደ ቀዳሚ መረጃችን እናልፋለን። ዲጂታል ቴክኖሎጂ በኢኮኖሚ ማሻሻያው ትኩረት ከተሰጣቸው አምስት ዘርፎች መካከል አንዱ ነው። በዚህም አሰራሮች ከእጅ ንክኪ ተላቀው ስራን በሚያቀላጥፉ የዲጂታል አሰራሮች እየተተኩ ይገኛሉ። ይህንን የዲጂታል አገልግሎት በቅርቡ ከጀመሩ ተቋማት መካከል የኢትዮ ጂቡቲ ምድር ባቡር አንዱ ነው። ሪፖርተራችን ሳምሶን ገድሉ ተቋሙ የጀመረውን የዲጂታል አገልግሎት በተመለከተ ቅኝት አድርጓል፣ እንከታተለው። ዓለም እየተለወጠች እየሄደች ነው የምትገኘው። ታዲያ በዚህ በተለዋዋጭ ዓለም ውስጥ የዲጂታላይዜሽን ሚናው ቀላል የሚባል አይደለም። በተለይ ክፍያዎችን፣ አንዳንድ እንቅስቃሴዎችን በዲጂታል መንገድ መከወን የግድ ይለናል። አሁን የምገኘው የኢትዮ ጅቡቲ ምድር ባቡር ጣቢያ ላይ ነው። ከዚህ እንግዲህ ወደ አንድ ቦታ አጓዛለሁ። እዚህ ጋርም አንድ እንግዳ አሉኝ። ሰላም፣ ሰላም ነው ወይ ነህ? ደህና ስለ ዲጂታላይዜሽን እናወራለን። ትኬቱ እንግዲህ የኢትኬቲንግ ስራ ጀምራችኋል፣ ኦልሬዲ ወደ ተግባር አስገብታችኋል። ምን ይመስላል የሚለውም በጉዟችን ጭምር እያየ ነው ነው የምንሄደው። የኢትዮጵያ የዲጂታላይዜሽን ስትራቴጂን ለማሳካት ፔፐርለስ ትራንዛክሽኖችን ለማካሄድ የተደረገም እንቅስቃሴ ነው። ሲስተሙን ሎንች ካደረግን ወደ 2 500 አካባቢ ትኬት ቆርጣችሁበታል፣ ቡክት ተደርጎበታል ግዴታ ከዚህ በፊት እንግዲህ ብዙ የትኬት ጣቢያዎች የመቁረጫ ትኬት ጣቢያዎች ጭምር መክፈት ከፍታችሁ ነበር። ለጊዜው ሰፖርት ይሰጣሉ ባሉበት ሰው እስኪለምዱ ድረስ ሰፖርት ይሰጣሉ። ኤጀንቶቹ ጋር የቴሌብር ኤጀንቶችም አሉ። የናሽናል አይዲ የሚመዘግቡ ሰዎችም አሉ። እዛ ጋር ናሽናል አይዲውን ይመዘገባል። እዛው ጋር ቴሌብር ከሌለው ይውጣለታል፣ ክፍያውም ይፈጸማል፣ ይቆረጣል ማለት ነው። ሰዓታችን ደርሷል፣ እንግባ መግና እንዴት ተመችቶኝ ነው የሚጓዘው ማለት ነው። በጣም ይመቻል። አልጋው እና በጣም ይመቻል። ከተመሰረተበት ጊዜ ጀምሮ ብዙ ለውጦች በተለይ ከቅርብ ጊዜ ወዲህ ደግሞ የተለያዩ ለውጦችን እያደረገ ነው ያለው። ዲጂታላይዜሽንን በማምጣት ረገድ ተቋሙ አሰራሩን ጀምሮ እያዘመነ ነው የሚገኘው እና የዲጂታል መንገዱን እስቲ ባንታረዳል። ያው የአይቲ ሰው ብዙ ወሬ አይችልም እና አክቹዋሊ አሁን ያጀመር ነው፣ የፓሴንጀር ገና ጅማሯችን ነው። ፍራይት ሰርቪሱንም ሙሉ ዲጂታል ወደ ማድረግ እንሄዳለን። የውስጥ አሰራራችንንም ጨምሮ በዲጂታል ነው ሃንድል ማድረግ የምንፈልገው። በቅርቡ ፍራይቱንም ሙሉ አጠቃለን ሎንች እናደርጋለን ማለት ነው። ስለዚህ ሁሉም ነገር ወደ ዲጂታል መንገድ ይለወጣል ማለት ነው። ኢንድ ቱ ኢንድ ሰርቪሱ እንዳለ ዲጂታል ለማድረግ ነው ፍላጎታችን። ሰላም ነው። እንዴት ናችሁ? እንዴት ነው? እንዴት ቆያችሁ? ሰላም ናችሁ? ሁሉም ተሳፋሪዎቹ ቦታ ቦታቸውን ይዘዋል። ወደ ዲጂታል አለማ እየተቀላቀልን ወደ እዛ ውስጥ እየሄድን ነው የምንገኘው። ከዛ አንፃር አሁን የክፍያ ስርዓታቸውን ዲጂታል አድርጋታል ስሜት ውስጥ ይገኛል። እንግዲህ አሁን የሚገርመው ለረዥም ጊዜያት ስንጠቀምበት የነበረው ሰዎች እንግዲህ እስቴሽን ስትመጣ ይተዋል። ትንሽ ራቅ ይላል። ቀድመው ነው የሚመጡት ሰዎች ትኬት ለመቁረጥ ቀድመው ይመጣሉ። ይቆርጡና ደግሞ ለመሳፈር ቀጥሎ ባለው ቀን እንደገና ይመጣሉ። እሱ ነበር እጅግ አስቸጋሪ የነበረው። እና አሁን እንግዲህ ይህን ኦንላይን ሲስተም ስንመጣ እንዳልኩ ነው በስልኮቻቸው ቁጭ ብለው በአነሰ ጊዜ ውስጥ እጅ ላይ ቆርጠ ይሁንን የኔ እንኳን መክፈል ባልችል ሌላ ዘመዴ ወዳጄ እንዲከፍል ለማድረግ ሁሉ የምችልበትን አማራጭ ግድም ነበር። መግባት ነው መሄድ ነው። እንደ ቴክኖሎጂም ስናየው አሪፍ ነገር ነው። ቤታችን ሆነን ቦክስ ስለምናደርግ ምናምን አሪፍ ነገር ነው። ከዚህ በፊት የነበረው ልፋት ነገር ከልደታ ዚህ ለመምጣት በቃ ወይ ኮንትራት ይዘ ነው በጣም የሚያስጠላው ምናምን ሆነ፣ አሁን ቆርጠ ሄደ ድጋሚ ለመመለስ ራ ሌላ ወጭ፣ በእጅ ላይ ባለው ስልክ መቁረጥ ስለምችል እሱ ነገር ጥሩ ነው። እሱ መጉላላት የለውም፣ የትራንስፖርት ኮስት አታወጣ፣ ባለበት ቦታ ሆነ ትኬት መቁረጥ ቀላል ነገር አይደለም እሱ ነገሩ ጥሩ ነው። ይህ የዲጂታል የክፍያ ስርዓት ሰፍቶ አድጎ አሁን ካለበት የተሻለ ደረጃ ላይ ደርሶ እንደምናየው ተስፋ እናደርጋለን። እንግዲህ የኢትዮ ጅቡቲ የምድር ባቡር ከዚህ ባሻገር ከዚህ ሰዎችን ከማመላለስ ባሻገር ደግሞ የመልቲሞዳል ስራዎችንም እንዲሁ ሌሎች አዳዲስ አገልግሎቶችን ይዞ መጥቷል። እኔ መንገዴ እንቀጥላለሁኝ። ለዛሬ እንግዲህ የነበረኝ ይመስላል። ቻው። ወደ ቀጣዩ መረጃችን እናልፋለን። በኢትዮጵያ ባለፉት ስድስትና ሰባት ዓመታት ዲጂታል ኢኮኖሚውን ዕውን ለማድረግ በተሰሩ ስራዎች በርከት ያሉ ውጤቶች ተመዝግበዋል። በዚህም የዜጎችን ሕይወት የሚያቀሉ የዲጂታል አገልግሎቶችን እየተስፋፉ ይገኛሉ። ባለፉት ስድስት ዓመታት በዘርፉ የተመዘገበውን እድገት በተመለከተ ባልደረባችን መሀል የታደለ መረጃ አዘጋጅታለች፣ እንከታተላት። ባለንበት የዲጂታል ዓለም በእጅ ስልኬ ክፍያም መፈጸም በግል ኮምፒውተሬ የሰነዶችን ዝውውር ማከናወን እችላለሁ። አሁን ላይ አለማችን ባልተጠበቀ ፍጥነት አራተኛውን የኢንዱስትሪ አብዮት እያካሄደች ትገኛለች። በዚህ ውስጥ ታዲያ ሀገራት የዲጂታል ቴክኖሎጂን ለማስፋፋት ትልቅ ትኩረት ሰጥተው እየሰሩበት ይገኛሉ። ጊዜ የሚፈጁና አነስተኛ ውጤት ያላቸው ማንዋል አሰራሮች ቅልጥፍናን በሚፈጥሩና በአንድ ጊዜ ብዙ ውጤትን በሚያስገኙ ቴክኖሎጂዎች እየተተኩ መጥተዋል። ኢትዮጵያም ዜጎቿን ከዚህ ክስተት ተጠቃሚ ለማድረግና ወጣቶች በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ እየሰራች ትገኛለች። የዚሁ አካል የሆነው የዲጂታል ኢትዮጵያ ስትራቴጂ 2025 ተቀርጾ ተግባራዊ ተደርጓል። በዚህም በአጠቃላይ ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓት እየተዘረጋ ነው። እናም ለዚህ የዲጂታል ኢትዮጵያ ጉዞ አስቻይ ሁኔታዎችን ለመፍጠር በትኩረት እየተሰራ ይገኛል። ዲጂታል ኢትዮጵያን ለመገንባት በተሰጠው ትኩረትም አስፈላጊ መሰረተ ልማቶችን የማሟላት ተግባራት እየተሰሩ ይገኛሉ። የኤሌክትሪክ መሰረተ ልማትን ማስፋፋትና የቴሌኮም አውታሮችን መዘርጋት በዚህ ረገድ ጉልህ የሚጠቀስ ተግባር። የመሰረተ ልማቶች ችግር እየተፈታ በመምጣቱም አሁን ላይ የዲጂታል አገልግሎት ተጠቃሚዎች ቁጥር እየጨመረ መጥቷል። ከዲጂታል ኢኮኖሚ ግንባታ ትሩፋቶች በትልቁ የሚነሳው በኤሌክትሮኒክ የሚደረገው የገንዘብ ዝውውር አንደኛው ነው። ከአራት ዓመታት በፊት በኢትዮጵያ የነበረው የዲጂታል የገንዘብ ዝውውር መጠን 50 ቢሊዮን ብር ሲሆን አሁን ላይ 9.7 ትሪሊዮን ብር ደርሷል። ዛሬ ላይ ከ536 በላይ የመንግስት አገልግሎቶች ከእጅ ንክኪ ወጥተው በዲጂታል ቴክኖሎጂ ተተክተዋል። ከነዚህም በኦንላይን ታክስን የማሳወቅና መክፈል አንደኛው ነው። በ2016 የበጀት ዓመት ለገቢዎች ሚኒስቴር ታክሳቸውን ካሳወቁ 37637 ታክስ ከፋዮች መካከል 25623 የሚሆኑት የኤሌክትሮኒክ የክፍያ ስርዓትን በመጠቀም በባንክና በቴሌብር በኩል ከ94 ቢሊዮን ብር በላይ ክፍያ መፈጸም ችለዋል። በሌላ በኩል በኦንላይን የንግድ ፈቃድ አገልግሎት ማግኘት ላይም ከፍተኛ ለውጥ ታይቷል። በሀገር አቀፍ ደረጃ በ2015 የበጀት ዓመት በኦንላይን የተሰጠ የንግድ ምዝገባና ፈቃድ አገልግሎቱ 1.4 ሚሊዮን ነበር። በ2016 የበጀት ዓመት ይህ ቁጥር ወደ 2.3 ሚሊዮን አድጓል። በዲጂታል ትራንስፎርሜሽን ሌላው አጥጋቢ ለውጥ የታየበት ብሔራዊ የዲጂታል መታወቂያ ምዝገባ ነው። እስካሁን ከ12 ሚሊዮን በላይ ሰዎች የዲጂታል መታወቂያን አግኝተዋል። በቀጣይ ለዲጂታል ኢትዮጵያ ስትራቴጂ ስኬታማነት የኢንተርኔት መሰረተ ልማትን ማስፋፋት፣ የኤሌክትሪክ ኃይል አቅርቦትን መጨመር፣ በቂ የሰለጠነ የሰው ኃይልን ማፍራት ትኩረት የሚሹ ጉዳዮች ናቸው። ክቡራን ተመልካቾቻችን፣ አሁን ደግሞ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ የግብርና ምርቶች ዕለታዊ የመሸጫ ዋጋንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ የያዝናቸው የጠዋት ገበያ መረጃዎች በዚሁ አበቁ። ስለተከታተላችሁን ከልብና አመሰግናለን።